ሰላም የጆ ኢትዮቲብ ተከታታዮች እንደምን አላችሁ ጆኒ ነኝ ከጆ ኢትዮቲብ ዳሬ ደግሞ በአዲስ ቪዲዮ ተከስቻለሁ ዳሬ ይዤላችሁ የመጣሁት ደግሞ ስለ አርተፊሻል ኢንተሊጀንሲ ነው ስለዚህ ምንድን ነው አርተፊሻል ኢንተለጀንስ የሚለውን በደንብ ገለጽ አደርግላችኋለሁ እስከ መጨረሻ ድረስ ተከታተሉኝ እዚህ ጋር እንደምታዩት አርተፊሻል ኢንተሊጀንሲ ማለት ሁለት ወርዶች ናቸው አንደኛው አርተፊሻል ነው ሌላኛው ደግሞ ምንድን ነው ኢንተሊጀንሲ ነው አርተፊሻል ማለት ምን ማለት ነው ማን ሜድ ማለት ነው ሰው ሰራሽ ማለት ነው ኢንተሊጀንሲ ማለት ደግሞ ቲንኪንግ ቲንኪንግ ፓወር or thinking ability ማለት ነው። የማሰብና የመወሰን ብቃት ማለት ነው። ስለዚህ አርቲፊሻል ኢንተለጀንስ ማለት ማንሜድ ቲንኪንግ ፓወር ማለት ነው። ሶ እነኚህ ሰው ሰራሽ ማሽኖች እንዲያስቡና እንዲወስኑ ማድረግ ማለት ነው። እንዲያስቡ እንዲወስኑ ማድረግ ምን ተብሎ ይጠራል ማለት ነው? አርቲፊሻል ኢንተለጀንስ ልክ እንደ ሰው ልጅ እንዲያስብ፣ ልክ እንደ ሰው ልጅ መወሰን እንዲችሉ ማድረግ ምን ተብሎ ይጠራል ማለት ነው? አርቲፊሻል ኢንተለጀንሲ ተብሎ ይጠራል። አርቲፊሻል ኢንተለጀንሲ ቴክኖሎጂ ለማሽን ቱ ኦውን ኢንተለጀንስ ቢሄቪየርስ። ስለዚህ ይህን በቀላሉ ስንረዳው ምንድን ነው የሚሆነው የሰዎችን ቢሄቪየር የሰዎችን ኢንተለጀንሲ በአጠቃላይ ለማን ማስተላለፍ ማለት ነው፣ ወይም ለማን ማላበስ ማለት ነው። ለማሽኖቻችን ማላበስ ምን ተብሎ ነው የሚጠራው ማለት ነው አርተፊሻል ኢንተለጀንስ ይባላል። ስለዚህ አርቲፊሻል ኢንተለጀንስ ማለት የሰው ልጆችን ኢንተለጀንስ ለማሽኖች አሳልፎ መስጠት ወይም የሰው ልጆችን ኢንተለጀንስ ለማሽኖች ማላበስ ምን ተብሎ የሚጠራው ማለት ነው? አርቲፊሻል ኢንተለጀንስ ተብለው ይጠራል ማለት ነው። ስለዚህ የሰውን ኢንተለጀንስ ለማሽኖች የምናላብስ ከሆነ ማሽኖቻችን ማንን ተክተው መስራት ይችላሉ ማለት ነው? የሰው ልጅን ተክተው መስራት ይችላሉ ማለት ነው። ሶ ሄ አርቲፊሻል ኢንተለጀንስ ተብለው ይጠራሉ ማለት ነው። ሶ ይሄ ኢንቴሊጀንሲ ቢሄቪየር ቀጥታ ከሰው ልጅ ቢሄቪየር ጋር ነው የሚገናኘው። ኢንቴሊጀንሲ ቢሄቪየር ስንል ለምሳሌ አንደኛው ሊሆን ይችላል፣ ለምሳሌ አንደኛው ሪዝኒንግ ነው። አንደኛው ሪዝኒንግ። ስለዚህ ሰው ወይ ሰው ልጅ ሪዝኒንግ ካፓቢሊቲስ አለው። ስለዚህ አንድ ሰው ባየው ነገር ወይም አንድ ሰው በተፈጠረው ነገር ላይ ምን ማድረግ ይችላል? ሪዝን አውት ማድረግ ይችላል። ስለዚህ ሪዝኒንግ ካፓቢሊቲስ ነው። ሁለተኛው ደግሞ ምንድነው? ለርኒንግ ነው። ለርኒንግ ካፓቢሊቲስ ነው አይደለ? ሰዎች ለርኒንግ ካፓቢሊቲስ አለን አይደለ? ስለዚህ ለርን ወይም አንደርስታንድ ማድረግ እንችላለን። ከኤክስፕሪያንስ ደግሞ ኖሌጆችን ጌን ማድረግ እንችላለን ማለት ነው አይደለ? ስለዚህ ሁለተኛው ለርኒንግ ካፓቢሊቲስ አለን ማለት ነው። ሶስተኛው ፕሮብሌም ሶልቪንግ አይደለ? ፕሮብሌም ሶልቪንግ አይደለ? ስለዚህ ሰዎች ሶስተኛ ላይ ምናላቸው ፕሮብሌም ሶልቪንግ ካፓቢሊቲስ አለው። ስለዚህ የሰው ልጅ ችግር ሲያጋጥመው ምን ያንን ችግር ባይፓስ ለማድረግ ምን ያደርጋል? ሌላ ሶሉሽን ክሬት ያደርጋል አይደል እንዴ። ስለዚህ አንድ ችግር ሲያጋጥመን ያንን ችግር ለማለፍ ምን እናደርጋለን? መፍትሄዎችን ነው የምናመጣው ማለት ነው። ይሄ ፕሮብሌም ሶልቪንግ ካፓቢሊቲ ይባላል። አራተኛው ፐርሰፕሽን ነው። ፐርሰፕሽን፣ አራተኛው ፐርሰፕሽን ነው። ስለዚህ ዓለምን የሚረዱበት መካኒዝም አላቸው ማለት ነው አለ ዓለምን የምንረዳበት መካኒዝም ወይ ዓለምን የሚረዱበት መካኒዝም አላቸው የተለያዩ ፐርሴፕሽን ተብሎ ይጠራል ማለት ነው። የመጨረሻው ላንግስቲክ ነው። ላንግስቲክ ላንግስቲክ ኢንተለጀንሲ ነው። ስለዚህ ያሰቡትን ነገር በቋንቋቸው ማስረዳት ያሰቡትን ነገር በቋንቋቸው መግለጽ ይችላሉ። ከአንድ ቋንቋ ወደ ሌላ ቋንቋ ምን ማድረግ ይችላሉ? መተርጎም ይችላሉ ማለት ነው ይሄ ሊንግዊስቲክ ኢንተለጀንሲ ተብለው ይጠራል ማለት ነው። ሶ በአጠቃላይ እነዚህን ቢሄቪየሮች ማሽኖቻችን ሲለበሱ እነዚህ ማሽኖች ምን ተብሎ ይጠራሉ ማለት ነው? ኤ አይ ሲስተም ተብሎ ይጠራሉ። ሰው እነኚህን ሪዝንንግ፣ ሌርኒንግ፣ ፕሮብሌም ሶልቪንግ፣ ፐርሰፕሽን እና ሊንግዊስቲክ ኢንተለጀንሲ የሚባሉትን ነገሮች እነዚህን ቢሄቪየሮች ማሽኖቻችን ሲለበሱ እነዚያ ማሽኖች ምን አይነት ሲስተም ተብሎ ይጠራሉ ማለት ነው? ኤአይ ሲስተም ተብለው ይጠራሉ ማለት ነው። ስለዚህ በአጠቃላይ ኤአይ ማለት ምንድን ነው? የሰው ልጅ የሚመስል ወይም የሰው ልጅ ካፓብሊቲ መማር የያዘ ነገር ማለት ነው። የሰው ልጅን ካፓብሊቲ የያዘ ነገር በአጠቃላይ ምን ተብሎ ይጠራል ማለት ነው? ኤአይ ተብሎ ይጠራል። ስለዚህ ማንን ተክቶ መስራት ይችላል ማለት ነው? የሰው ልጆችን ተክቶ መስራት ይችላል። ልክ እንደ ሰዎች ማሰብ ይችላሉ። እንደ ሰዎች ዲሳይር ማድረግ ይችላሉ። እንደ ሰዎች ፕሮብለሞችን ሰርቭ ማድረግ ይችላሉ። አንድ ሶ ኦን ሶ ሄ አርቲፊሻል ኢንቴሊጀንስ ሲስ ብለን ነው የምንጠራው። ሌላኛው ኤግዛምፕስ ኦፍ አርቲፊሻል ኢንቴሊጀንስ ሲስም ላቸው አሉ። ኤግዛምፕልስ ኦፍ አርቲፊሻል ኢንቴሊጀንስ አፕሊኬሽንስ ብለን የምንጠራቸዋሉ። አንደኛው ቨርቹዋል አሲስታንስ ነው አለ አርቲፊሻል ኢንቴሊጀንስ አፕሊኬሽን ተብሎ የሚጠራው አንደኛው ዋናው ቨርቹዋል አሲስታንሶች ናቸው። ራይት እነዚህ ቨርቹዋል አሲስታንቶች ለምሳሌ እነ ጎግል አሲስታንት እነ ሴራ እነ አሌክሳ ምንድን ናቸው? እነህ ቨርቹዋል አሲስታንስ ተብለው ነው የሚጠሩት። ሁለተኛው ሰልፍ ድራይቪንግ ካር አለ። ሰልፍ ድራይቪንግ ካርም ምንድነው ይ አፕሊኬሽን ነው። ሶስተኛ ቻትቦት ኤም ኤአይ። አራተኛ ሰርች ኢንጂን ተቻስ ጎግል ሰርች። ይህ ምንድነው? ኤአይ አፕሊኬሽን ናቸው። እነ በአጠቃላይ ምንድናቸው? ኤአይ አፕሊኬሽን ተብላ ይጠራሉ። ሌላኛው ምንድነው? የኤአይ አድቫንቴጁ ዲስአድቫንቴጁ ምንድነው? እሱም በሚቀጥለው ቪዲዮ ስራላቸዋለው። በተለይ ኮሌጅ ዩኒቨርስቲ ላይ የምትማሩ ተማሪዎች ይሄ ፍሬሽማን ላይ የሚሰጥ ኢመርጂንግ የሚባል ቴክኖሎጂ አለ ኮርስ ላይ አራተኛው ሶስተኛው ቻፕተር ላይ ስለ አርቲፊሻል ኢንቴሊጀንስ ነው የሚያውረው። በደንብ ይሁት ስለዚያ ኮርስም በደንብ ሌላ ተጨማሪ ቪዲዮ ሰራቻለሁ። ሶ ሶ ኢትዮ ቲቪን ሼር ላይክ ማድረጋችሁ እንዳረሱ። መልካም ጊዜ ሁላችሁ። ቻው ቻው፣ ሰላም